ጉዞ ወደ ቅድስት አገር ኢየሩሳሌም። ጉዞአችን እንደ እስራኤል ዘስጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ህዝብ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል አለት ውስጥም እናልፋለን። ከጭንጫ አለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ኢያሱ በዝማሬና በልልታ እያሪኮ ከተማ እንገባለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳቸው። የዘንድሮ የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራት አደባባይ ምስጋናው እንደወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን አስራአራቱን ምዕራፎችን እመቤታችን የተገነዘችበት ጽራ ጽዮንን የተቀበረችበት ጌተ ሰማኒን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በአርባኛው ቀን ያደረገበትን ታላቁን ጸሎት አባታችን ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን ብርሃነ መለኮቱን የገለጸበትን ደብረ ታቦርን ውሃ ወደ ወይን የተቀየረበትን ቃና ዘገሊላን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን አስር ቀናትን በእስራኤልና በጆርዳን እናሳልፋለን። ከእኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም። ልጄን ነው ያረዱት ኦሮሞ ነው ምናምን የለም ክርስቲያን ክርስቲያን ነው ነው፣ በቃ ከጎኑ ሙስሊም ካለ ራሱ እቃው ተሰባብሮ ይሰባበራል እንጂ አይነካም ቤቱ። እኛ ህዝበ ክርስቲያን እዚህ ጋር እያመጣ የሚያቃምዘንን ውጡ ከቤተ ክርስቲያን። ወፎች በሚንጫቹበት ማለዳ፣ የጤዛው ጭስ እየተነነ በሚታይበት በዚያ ወቅት ጸጥ ያለው ሰፈር ድንገት ተረበሼ ክርስቶስን አታመልኩም የሚሉ በዓመፅ ተጸንሰው በአመፅ ያደጉ ጨካኞች አካባቢውን ሞሉት። በደም በሰከረ መንፈስ ማተብ እያዩ መተኮስ ጀመሩ። በዚህ መሃል አንድ እናት ልጅዋን ይዛ በጓሮ በሮታ መሮጥ ጀመረች። ህፃኗ ነገሩ ግራ ገብቷት ታለቅሳለች። አይዞሽ ልጄ አይዞሽ እያለች እናቷ ሩጫዋን ቀጥላለች። በዚህ መሃል ነው ደም የጠማቸው ጨካኞች ጀርባዋን መተው የጣሏት። አዎ፣ ወደቀች። ልጇን ማቀፍ አልቻለችም። አካባቢዋ በደም ተሸፈነ። ክንዷ ዝሎ ልጇን ከእቅፏ ለቀቀች። የሕፃኗ ለቅሶ ቀጥሏል። ነገር ግን አታልቅሺ አለች፣ ወደ ሞት እየሄደ ባለ ድምፅ። እናቷ አቅም ባጣ ድምፅ አታልቅሺ አለቻት ልጇን። የሕፃኗ ለቅሶ ግን አላቆመም። የገሃነም ልጆች ወደ ወደቀችው እናቷ መጡ። ጨካኞች ናቸውና በጥይት ደበደቧት። እነዚህ አረመኔዎች ሕፃኗም ላይ ተኮሱ። መሬቱ የደም መሬት ሆነ። በአካባቢው ብዙ ሰው ወድቋል። በዚህ ዘመናዊ ዓለም ከዘመናዊነት ጋር የተጣሉ በመግደል የሚረኩ ኋላ ቀሮች ያቺን የገጠር ከተማ በደም አጨቀዩት። ባለማተቦች በየቦታው ወድቀው ይታያሉ። ክርስቶስን በማምለካቸው መድኃኒቴ፣ ቤዛዬ አዳኜ የዘላለም ቤቴ በማለታቸው ባረመኔዎች ተፈጁ። ያቺ የገጠር ከተማ አኬልዳማ ሆነች። ክልሉን የሚያስተዳድረው አካል ግን ይህ ሁሉ ሲሆን አላየሁም አልሰማሁም ብሎ ጭራሽ የክህደት መግለጫ አወጣ። ይህ ክስተት እስከ መቼ በዚህ ሁኔታ ይቀጥላል? ስንት ኦርቶዶክሳውያን ሲታረዱ ነው የመንግሥት አይን የሚከፈተው? ስንት ሕፃናት ሲረግፉ ነው መንግሥት እንደ መንግሥት ይህንን ጉዳይ ሕግ የማስከበር ነው ብሎ ፍትሕ የሚያለቅሰው? አዎ የመንግሥት ተቀዳሚ ሥራው የዜጎችን ደህንነት መጠበቅ ወጥቶ የሚገቡበትን ሰላም ማስፈን ወንጀል የፈጸሙትን አካላት ደግሞ የገቡበት ገብቶ ለፍትህ ማቅረብ። ይህ ነው ተቀዳሚ ስራው። አሁን ግን እያየን ያለነው ተገላቢጦሹን ነው። ሰላም ማስከበር ሳይችሉ፣ የንጹሐን ደም እንዳይፈስ መከላከል ሳይችሉ፣ በመግለጫ ብዛት እልቂቱን መካድ በታሪክ የሚያስወቅስ በታሪክ የሚያስጠይቅ ተግባር ነው። ይህ ከመንግስት አካላት የሚጠበቅ ተግባር አይደለም። መቼ ነው መንግስት ከተበዳይ ወገን ቆሞ የምናየው? መቼ ነው መንግስት ለፍትህ እጁን ሲዘረጋ የምናየው? መቼ ነው መንግስት ሀገሪቱን የሰላም ሀገር የሚያደርገው? ጊዜ ዳኛ፣ ጊዜ ፍትህ ጊዜ መስዋዕት ሆኖ ይህንን ዘመን ከፊታችን አንድ ቀን እናየዋለን። አጠቃላይ ፖለቲካዊ የሚመስሉ ጉዳዮች መኖራቸውን ነው። ከማህበረሰቡ ምላሽ ያገኘ ነው የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር፣ ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። እነዚህ ደግሞ መስቀላቸውን ጥለው ቤተ መቅደሱን አርክሰው ሕሊናቸው ጋር ተጣልተው እውነትን ሸሽተው ሐሰትን ለማንገስ ብዙ ርቀት ሄደዋል። በሃይማኖት ጉባኤ ስም እንዲህ ያለ ሸፍጥ፣ እንዲህ ያለ ጥቁር ታሪክ ማስቀመጥ ነገ በታሪክ ተጠያቂ የሚያደርግ ነው። አሁን አይመስልም እውነትን ለመደበቅ የሄዳችሁበት ርቀት አሳዛኝ ቢሆንም ነገ ግን ታሪክ ይፋረዳችኋል የሕፃናቱ ደም የክርስቲያኖቹ ደም እንደ አቤል ደም ሆኖ እየጮኸ እረፍት ይነሳችኋል አዎ ፀሐይ ሲወጣ ፍትህ ሲነግስ ሕዝብ ሲከበር ያኔ የእጃችሁን ታገኛላችሁ። ደሞ አሁን አሁን እያየን የመጣ ነው። በእውነት ይህ የሃይማኖት ጉባኤ ጥቅሙ ምንድን ነው? ከሕዝብ ጎን ካልሆነ የሕዝብ መብት እንዲከበር ካልሰራ ምን ያደርጋል? ኦርቶዶክሳውያን፣ አሁን ሁሉ ነገር ግልጽ እየሆነልን ነው። የገሃነም ልጆች ተባብረው ይችን የብርሃን ዓለም ቅድስት ተዋሕዶን ከኢትዮጵያ ምድር ለማውጣት ከፍተኛ ርብርብ ይዘዋል። ብዙዎቻችን ግን እንቅልፍ ላይ ነን፣ ገና አልነቃንም። ነቢዬ እግዚአብሔር ሙሴ በኦሪት መጽሐፉ እንደገለጸው ሕዝቡ እንደ አዳኝ ሴት አንበሳ ንቁ ሆኖ የሚገለጥበት ጊዜ መምጣት አለበት። የተኛ አንበሳ የዝንብ መጫወቻ ነው የሚሆነው ታሪካችንን ለማስጠበቅ ትውፊታችንን ለማስቀጠል የጥፋት እጆች እንዲሰበሰቡ ለማድረግ እንደ ሴቲቱ አንበሳ እንደ አዳኟ ንቁ ሆነን መገኘት አለብን። በየአካባቢያችን ኅብረት ፈጥረን ከዚህ ጨለማ ጊዜ ወጥተን ብርሃን የምናየው በኅብረት ስንቀመጥና አንድ ስንሆን ብቻ ነው። ግዴለሽነት እያስጠቃን ነው። በየገጠሩ የምንሰማው ነገር መሃል ከተማ መግባቱ አይቀርም። ሁሉም ጀርባቸውን ሰጥተውናል። እንደ ንቁ አንበሳ በማስተዋልና በጥበብ ነቅተን መገኘታችን ግድ የሚልበት ዘመን ላይ ደርሰናል። አንድ ህዝብ፣ አንድ ድምፅ ከዘረኝነት ወጥቶ በጋራ የሚዘምር አንድ የክርስቶስ ቤተሰብ መፈጠር አለበት። ይቺን የብርሃን ዓለም ይቺን የብርሃን መዋቅር የሚመሩ ይህንን ዓለም በወዲያኛው ዓለም ለውጠናል ብለው ጥቁር የለበሱ የዘመኑ መሪዎቻችንን ዝምታ ሰብረን የምንወጣው እኛ አንድ ሆነን ተጽዕኖ ማሳረፍ ስንችል ነው። ዜግነታቸው በሰማይ መሆኑን ረስተው በምድራዊ ነገድ የሚሻኮቱትን ሰማያዊ የዘላለም መንግስትን ስራ ትተው በምድራዊ ሀብት ሲጠመዱ የሚውሉትን ተዋሕዶ እንድታብብ ቀን ከሌሊት መትጋት ሲገባቸው በራስ አምልኮ ተይዘው የሌላ አጀንዳ ተቀባይ ሆነው ያሉትን እነዚህን ሰዎች ድምፃችንን እንዲሰሙ የምናደርገው እኛ አንድ ሆነን በህብረት ስንቆምና ከባድ የተባለ ህዝባዊ ማዕበል ስናስነሳ ነው። በየቦታው የሚፈሰው የባለማተቦች ደም የማይሰማቸው ልበደንዳኖች በዚች በቤተ ክርስቲያን መድረክ ላይ እንዳይታዩ ለማድረግ ኃይላችን መገለጥ አለበት። ኃይላችን ደግሞ አንድ መሆን ነው። በአንድነት አንድ ድምፅ እናሰማ፣ በአንድነት እንቁም። ያኔ የማይሸነፍ ፈርዖን የማይሰበር ዳጎን የለም። የመንግስት አካላት ድምፃችንን እንዲሰሙ ህብረት፣ አንድነት መሳሪያችን መሆን አለበት። ህዝብ እንደ ህዝብ እንደ አዳኛ አንበሳ መነሳት አለበት። ህዝብ እንደ ህዝብ ኦርቶዶክሳውያን በጋራ ተነስተን ይሄ ነገር ይብቃ፣ ሁለተኛ አይደገም ብለን በጋራ የምንቆምበትን መድረክ መፍጠሪያ ጊዜያችን አሁን ነው። እንደ አዳኛ አንበሳ ተነሱ። በመከራ ጽና፣ በፈተናም ጽና። ለጊዜው ነው እንጂ ሁሉም ያልፋልና። ጉዞ ወደ ቅድስት አገር ጉዟችን እንደ እስራኤል ዘስጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝብ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል ዓለት ውስጥም እናልፋለን። ከጭንጫ ዓለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ኢያሱ በዝማሬና በእልልታ ኢያሪኮ ከተማ እንገባለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳቸው። የዘንድሮ የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራት አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን አስራ አራቱን ምዕራፎችን እመቤታችን የተገነዘችበት ጽራ ጽዮንን የተቀበረችበት ጌተ ሰማኒን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በአርባኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን ብርሃነ መለኮቱን የገለጸበትን ደብረ ታቦርን ውሃ ወደ ወይን የተቀየረበትን ቃና ዘገሊላህን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን አስር ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም